እንዴት አምሽታችኋል? የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ከምሽቱ አንድ ሰዓት ሆኗል። በኢቲቪ ዜና 57 የምዕራፍ ሁለት ዳግም ተገናኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አበይት ጉዳዮችን ላስቀድም። በኦሮሚያ ክልል በዘንድሮ የመኸር እርሻ 368 ሚሊየን ኩንታል ምርት ለማግኘት መታቀዱን የክልሉ ግብርና ሊ በጋምቤላ ክልል የአስራ ሁለተኛ ክፍል ማጠናቀቂያ ፈተናን በበይነ መረብ ለመውሰድ የሚያስችል ልምምድ ማድረጋቸውን የዘንድሮ ተፈታኝ ተማሪዎች ተናገሩ። ከውጭ ከመረጥንላችሁ ጉዳይ 242 መንገደኞችን አሳፍሮ ከተከሰከሰው የህንድ አውሮፕላን ሁለት ሰዎች በህይወት መገኘታቸው ተገለጸ። የሰኔ 5 2017 ዓ.ም ተምራ ኤቲቪ ዜና 57 ነው የመራው ሮዛ መኮንን፣ አብሬያችሁ ቆይ ያለው በያላችሁ በት መልካም ጊዜ ይሁንላችሁ። ሰዎች ቁጭ ብለው ችግራቸውን ተንፍሰው ኢትዮጵያ በየዘመኑ መልኩን እየቀየረ የሰላም እጦት ብዙ ፈትኗታል፣ ብዙም ማሳጥቷታል። ለነዚህ ሁሉ ችግሮች ግን የመጀመሪያውም የመጨረሻው መፍትሄ ንግግር እንደሆነ ይታመናል።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 ወደ ቀዳሚው ዘገባችን አምርተናል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ መምህራን ጋር ተወያዩ። ውይይቱን ተከትሎ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ከተለያዩ ዘርፎች ጋር የምናደርገውን ውይይት በመቀጠል ዛሬ ከመላው ኢትዮጵያ ከተውጣጡ መምህራን ጋር የሚነሱ ጉዳዮችን በማዳመጥና ለቅድ ስራችን ግብዓት የሚሆኑ ሀሳቦችን በመውሰድ ውይይት አድርገናል ብለዋል። ጠቅላይ ሚኒስትር አብይ አህመድ በተመሳሳይ ከቀናት በፊት ከተለያዩ የንግድ ማህበረሰቡን ከወከሉ የማህበረሰብ ክፍሎች ጋር ውይይት ማድረጋቸው የሚታወስ ነው። በ2017 ኢትዮጵያ ባከናወነቻቸው ውጤታማ ሪፎርምና በፈጠረችው ጠንካራ ግንኙነት በታሪክ ከፍተኛ የበጀት ድጋፍ ከዓለም አቀፉ የገንዘብ ለጋሾች ማግኘቷን የገንዘብ ሚኒስትሩ አህመድ ሽዴ ተናገሩ። ሚኒስትሩ ያሉት በፌዴሬሽን ምክር ቤት የድጎማ በጀት ውይይት ላይ ተገኝተው በሶስት ቻናል ለክልሎች በሚተላለፉ የገንዘብ ድጋፍ ላይ ማብራሪያ በሰጡበት ወቅት ነው። አሁን ባለፉት አንድ ዓመት ዘንድሮ ማለት ነው ኢትዮጵያ ከፍተኛውን በታሪኳ የበጀት ሰፖርት ያገኘነው በዚህ ዓመት ነው ትልቁ በታሪካችን በኢትዮጵያ ታሪክ ማለት ነው አንደኛ አይ ኤም ኤፍ የሚሰጠውን ገንዘብ ለውጭ ምንዛሪ ብቻም ሳይሆን የተወሰነውን ለበጀት እንድንጠቀም ፈቀደልን በአለም ባንክ እስከ ሁለት ነጥብ አምስት ቢሊዮን ዶላር ሁለቱ ዲፒዎች አንድ ላይ ተደምሮ የበጀት ሰፖርት ያገኘንበት ወቅት ነው ያገኘንበት በሁለት ምክንያት ነው አንደኛው ሪፎርማችን ጠንካራ ስለሆነ ለሪፎርም ድጋፍ ስለሰጡን የሪፎርሙ አካል ሆኖ የሚታይ ነው። ሁለተኛው ደግሞ ፖለቲካሊ የተሻለ ግንኙነትና የተሻለ አገራዊ ወቅታዊ ሁኔታ በሰላም አንጻር ስላለ እና አጠቃላይ የኢትዮጵያ መንግስት ውጤታማ የሪፎርም ስራ፣ ጠንካራ ሰላም፣ ዘላቂነት ያለው ሀገረ መንግስት ግንባታ ላይ እያደረገ ባለው ጉዳይ ላይ የተሻለ መግባባትም ስላለ የዛ የእኛ ስራ ውጤት መሆኑን በደንብ መታየት አለበት ማለት ነው። ይሄ ደግሞ የሁላችንም የጋራ ውጤት ነው። ሪፖርተራችን ሞላ ለማየው እንደዘገበው ክልሎች ገቢ ማሳደግ ላይ መስራት እንዳለባቸው ሚኒስትሩ የገለጹ ሲሆን በፌዴራል መንግስት የመሰረተ ልማት ፕሮጀክቶች ላይ ጥንቃቄና ሕግ እንደሚያስፈልግም ጨምሮ አብራርተዋል። ገቢ መጨመር ላይ ክልሎች ሁሉም በጣም መስራት አለባቸው። እዚህ ላይ ገቢ ከፌዴራል መንግስት ማስጣል ሳይሆን ኢኮኖሚክ አክቲቪቲን ቡስት በማድረግ ገቢን ማሳደግ ላይ በጣም ብዙ መሰራት ያለበት ይመስለኛል። ሌላ በአንዳንድ ክልሎች አካባቢ የፌዴራል መሰረተ ልማት ፕሮጀክቶችን በከፍተኛ ደረጃ የሚያውቅ ተግባሮች ይሰራሉ። የነዳጅ ዲፖ መሬቶች ጭምር አግሬሲቭሊ ታክስ የተደረጉን ያሉት የቴሌኮም ኢንፍራስትራክቸር ያረፈባቸው መሬቶች ጭምር አግሬሲቭሊ ነው ታክስ የተደረገ ያለው። የመብራት ኃይል የተዘረጋበት ስቴሽን ያረፈበት መሬት ጭምር ክፍል የተባለ ነው ፌዴራል መንግስት። ይሄ አዋጅም ሊወጣ ይገባ ይገባለታል። ጥንቃቄም ይፈልጋል። አንዳንድ ክልሎች ማስፈጸም አግሬሲቭ ነው የሆኑ ያሉት በዛ ምክንያት አካውንት ጭምር እየገቡ ገንዘብ ይወስዳሉ። ከነዳጅ ድርጅት ይወስዳሉ፣ ከኢትዮ ቴሌኮም ይወስዳሉ፣ ከመብራት ኃይል ይወስዳሉ፣ ከመብራት አገልግሎት ይወስዳሉ። ጥንቃቄ ይፈልጋል። ታክስ መሰብሰብ አለባችሁ፣ ትክክል ነው፣ መብታችሁ ነው። ግን የፌደራል መንግስት መሰረተ ልማት ኩባንያዎችም ኤግዚስት አድርጎ ኦፕሬት ሌላ መሬት የለም እኮ ያው በአገሪቷ መሬት ነው እየሰሩት ና እዛ እዛ ላይም ጥንቃቄ የሚፈልግ ጉዳዮች ስላሉ ተጋግዘን የማክሮ ኢኮኖሚ ሪፎርማችንንም አሳክተን የሕግ ፍትሃዊ ልማትንም በማረጋገጥ ብዙ መስራት ይኖርብናል። ባህር ዳር ሰላሟን እያስጠበቀች ለነዋሪዎቿ የሚመቹ መሰረተ ልማቶችን እየገነባች መሆኑን በሶስተኛው የሃይማኖት ተቋማት ሀገር አቀፍ ጉባኤ ተሳታፊዎች ተናገሩ። ተሳታፊዎቹ በተለያዩ ማህበራዊ ሚዲያዎች ስለ አማራ ክልል የሚነገረውና በተግባር የሚታየው ሰላምና ልማት የተራራቀ ነው ብለዋል። የሶስተኛው የሃይማኖት ተቋማት ሀገር አቀፍ ጉባኤ ተሳታፊዎች የባህር ዳር ከተማን የልማት ስራዎችም ተዘዋውረው ጎብኝተዋል። ሪፖርተራችን ተስፋውን ደስታ ተሳታፊዎቹን አነጋግሮ የሚከተለውን አድርሶናል። አፍፖሮቻችን ያው እንደምታውቋቸው ድሮው እኛ በጂኦግራፊ ትምህርት ስንማር ስለ ጣና ስንሰማ በቃላት ነበር። አሁን ግን መጥቼ በአካል ሳይ እውነት ነው። በጣም ከመጠን በላይ አንደኛ ፍቅር የሆነ ከተማ ነው። ከተማዋ የራሱ ከተማ ነው፣ ህዝቡ የራሱ የፍቅር ህዝብ ነው። እኔ እንደውም በጣም ይገርምሃል። ቅድም የሆነ ትንሽ ነገር አሞኝ የት ሊስል አንዱ ሴት ሾፌር እየሮጠች መጣችና እንወስዳለን ብላ በራሱ መኪና ሐኪም ቤት አድርስ አሳክሙ። እንዲህ አይነት ትልቅ ፍቅር ያለበት ባህር ዳርን ስላገኘው ባህር ዳር እጅግ በጣም ትልቅ ከተማናት በጣም ደግሞ የምትደነቀው ቀደም ሲል የነበሩ ሰዎች እንዲህ አስፍቶ ቦታን አጠብቆ ማቆየታቸው መንገዱንም አሁን ስናይ የእግረኛ፣ የብስክሌት፣ የግሬን ኤሪያው ምኑ በሙሉ አስፋልቱን ስንመለከት ሁሉም የተሟላ ሆኖ እናገኘ ነው ልማቱ ደስ ይላል። እንደሚወራው ድባብ ሳይሆን ያየነው ጥሩ ነገር ነው ያየነው ልማቶቹ እየለሙ ነው ያሉት። ሀገሪቷም ያው ተረጋግታ እንዳለች ነው የሚያሳየን። ና ውጭ የምንሰማው ና አሁን ያየነው ነገሮች በጣም በጣም ይለያል ከሚወራው ጋር። ወደዚህ አካባቢ ሲመጣ ለምን ትሄዳለህ? ባህር ዳር እኮ ሰላም አይደለም፣ ሰው የሚገደልበት ሀገር ነው፣ ጸጥታ የለም የሚል ነገሮች ነበር ሰማይ ብዙ ሰዎችም አትይድ እስከ መሃል ደረጃ ደርሰዋል። ነገር ግን በተጨባጭ ያለውን ነገር መሬት ላይ ያለውን ነገር ስናይ ትናንትና ዞሬ ተመልክቻለሁ። ዛሬም የምችለው ሰላም ስላለ ነው። ዛሬም ይሄን ኢንተርቪው እያደረግን ያለ ነው እና መሬት ላይ ያለውን ነገርና የሚነገረው ነገሮች የተለያዩ ነገሮች ናቸው። ባህርዳር ከተማ ፍጹም ሰላም፣ በልማት ጎዳና ላይ በፍጥነት የተራመደ ሀገር ከተማ መሆኗን ነው ያረጋግጡት። ኮሪደሩ በጣም የሚያስደስት ነው። እንዳውም ከቤተ መንግስቱ ወይም አካባቢ ጀምሮ ያለውን ስንመለከት እንዴት አርጋችሁ፣ እንዴት ተሰራ፣ እንዴት እንደተፈጠነላቸው እኔ እንደውም እኛን ቅድማለን ብዬ ነበር ማውራው ስመጣ ተቀድመን ነው ያገኘሁት እንደው እና በጣም በጥሩ ሁኔታ ነው ያየሁትና ቆንጆ ነው። ውብ ከተማ የሆነ ማንጎ መናፈሻ አውቀዋለሁ ድሮ፣ አሁን ደግሞ የባሰ ቆንጆ ሆኖ ነው ያገኘሁትና በጣም ቆንጆ ነው። ከጠበቅኩት በላይ ነው። ውጭ ያለው ነገርና እዚህ መተን ስናይ በጣም ተለይቶብኛል። ሰላም በአንድ እጅ የተቸገሩ ልማትን በአንድ እጅ መስራት በጣም ከባድ ከባድ ለማመን የሚያቅት ነገር ነው። ህዝቡ የተረጋጋ እንቅስቃሴው የተረጋጋ ምንም አይነት ማታ እዚህ ነው ያደርኩኝ ቀን ውዬ ያለው በእግሬ ዞሬ ያለው ከወንድሞቼ ጋር በእግር ዞሬናል። ከተማው ቀበሌ አራት ድረስ ሂደናል። ምንም ነገር እንትን እንደሌለው ችግር እንደሌለው ነው በጣም እየተሰራ ያለበት ከተማ መሆኑን ነው የተረዳሁት የተገናዘበ በአንዲት ላም ንጹህ ወተት በመሻት የጀመሩት ስራ መሆኑን ይናገራሉ፣ የዛሬው ባለታሪካችን የሐዋሳ ከተማ ነዋሪዋ ብዙ ነሽ ቦርሳሞ። ኋላ ላይ ግን የወተት ምርቱን ከቤት ባለፈ ለገበያ ማቅረብም ችለዋል፣ ለዜጎቹም የስራ እድል ፈጥረዋል። በቀጣይ የመስሪያ ቦታ ከተመቻቸላቸው ከወተት ልማት በተጨማሪ የዶሮ እርባታ ላይ የመሰማራት እቅድም አለኝ ይላሉ። በሐዋሳ ከተማ ባልደረባችን አልጋነሽ ተካ አነጋግራቸዋለች። ከራስ አንድ በት እንከታተለው ብዙነሽ ቦርሳ መባላለሁ። መጀመሪያ የመንግስት ሰራተኛ ነበርኩኝ። የመጀመሪያ ልጄን ሲወልድ ንጹህ ወተት ፈለግኩና አንድ ላም ገዛሁኝ። መኖሪያ ቤቴ ውስጥ ማለት ነው። አንድ ላም ገዝቼ ያቺ ላም ወለደችልኝ። በአራት ሺ ብር ነበር የገዛሁት። ወለደች፣ ወተቷ ለቤት በበቂ ሁኔታ እንጠቀማለን፣ እንሸጣለን፣ የእሷን መኖም እንገዛለን እና ትንሽዬም ትርፍ አለው ማለት ነው። ያው እንዲሁ እርባታ ሰፊ እርባታ ያላቸው የሚያቋርጡ ሰዎች ነበሩ እና ከነሱ ገዛን። ላሞች ከባለቤት ጋር ተማክረን እነዛን ላሞች ገዛን። ከነዛም ላሞች ያረጁም ስላሉ ብቻ የሞቱም አሉ እዚያን ጊዜ እና ግን ግደሮች የነበሩት እነሱ አሁን ተዋለዱ እና እነዚህ ላሞች አሁን የነዛ የአስር ላሞች እየተዋለዱ እየተዋለዱ በዝተው አሁን ወደ 115 ደርሰዋል። ያለው ስራ አሁን ጥሩ ነው። ይሄንንም በረት ሰራሁን። የሚታለቡት ጥቂት ይሆናሉ የሚበሉ ብዙ ይሆናል። ወተት ከፍ ዝቅ ይላል። እስካሁን ጣሪያ ትልቅ የገባው 600 ሊትር ነው በቀን ለብዙ ሰው የስራ እድል ፈጥረዋል። በጣም አሁን እዚህ ግቢ ውስጥ ብቻ የሚሰሩት ወደ ሀያ አንድ ሰራተኞች አሉ። የሚኖሩት ማለት ነው እዚህ እየኖሩ ቤተሰቦቻቸው ሳይጨመር ልጆቻቸው ሳይጨመር እና እዚህ ግቢ ያው ከቤተሰብ ጋር እየኖሩ ነው የሚሰሩት። ልጆች አሉ ምስቶቻቸው አሉ፣ ምስቶቻቸውም ይሰራሉ እና እነሱ ሳይጨምር ስራ ላይ ብቻ ያሉ ሀያ አንድ ናቸው እና ይሄ ወተት ለብዙ ሰው የስራ እድል ፈጥሯል። ብዙ ጊዜ ችግር የሚሆንብን ነገር መኖ ነው። የምናበላውን ነገር እንቸገራለን። ብዙ ጊዜ ከብቶች ሞተውብኛልና ይሞታሉ። እዛ እሷም ላም መጨረሻ ሶስተኛ ከወለደች በኋላ ሞተችብኝ። የአዋሳ ከተማ እንስሳት እና አሳ ዙሪያ የሚሰሩ የሚችሉትን ያክል ረድተውኛል። ይሄ መሬት ህጋዊ እንዲሆን ራሱ ብዙ ተጻጽፈዋል፣ እነሱ ከተማ ከአስተዳደሩ ጋር ብዙ ተጻጽፈዋል። ህጋዊ መሆን አለባት ለዚህ ያክል ሰው የስራ እድል ፈጥራለች እና ብለው በቃ እነሱ ብዙ ታግለዋል። ግን እንደ አጠቃላይ ሁኔታ ስታይ አሁን ይሄ እንደምታዩት በረቱ ጠቧቸዋል እና የጨቀዩብኝም ምክንያት በረቱ ጠቧል ሁለተኛ ደግሞ ሳር የሚተክልበት ቦታ የለኝም። እና ክቡር ጠቅላይ ሚኒስትርም መጥተው አይተው ነበረ። ይሄንን ፋርምና በመጡ ጊዜ ምን ብለው ነበረ? ለምን ዶሮ አትሰርም ብለውኝ ነበረ። እና ጀምሬ ነው የተውኩት፣ ያው አብሮ ስለማይሄድ እና ከዛ በኋላ የእሳቸውንም ሀሳብ ይዤ መሬት ጠይቄ ነበረ፣ መሬት ይሰጠኝ እና በቃ በስፋት ልስራ ብዬ ከዓመት በፊት ጠይቅ ያለው ያው እስካሁን ምላሽ አላገኘሁም። ማስተላልፈው መልእክት ስራው በጣም ጥሩ መሆኑን ማስተላልፍ ፈልጋለሁ። ጥሩነቱ ምንድን ነው? እርካታ ይሰጥሻለሁ። በሌላው አሁን እዚህ ስውን በጣም ደስተኛ ነኝ። ደስተኛ ሁኜ ነው የምውለው ከላሞቹ ጋር እዚህ ሲሰራ ሳጸዳ ሳራቸውን ስሰጥ ደስ ብሎኝ ነው የምውለው። እና ስራው እርካታ ይሰጣል። በአንድ በመጀመሪያ ደረጃ ደስ ብሎኝ ነው የምውለው እዚህ ስውል እሱን ላለው። ሌላው ደግሞ ጥሩ ነው ለገቢም ጥሩ ነው ይላለሁ። ክልል በዘንድሮ የመኸር እርሻ 365 ሚሊዮን ኩንታል ምርት ለማግኘት መታቀዱን የክልሉ ግብርና ቢሮ አስታወቀ። በአማራ ክልልም በመኸር ወቅት ምርትና ምርታማነትን ለማሳደግ የግብርና ሜካናይዜሽን ስራ የተከናወነ መሆኑ ተገልጿል። ወንድም አገኝ ኃይሉ። በኢትዮጵያ አብዛኛው የግብርና ምርት የሚገኘው በመኸር ወቅት መሆኑን መረጃዎች ያመላክታሉ። የነቅር ለማሳካትም ክልሎች የተለያዩ ዝግጅቶችን እያደረጉ እንደሚገኙ ገልጸዋል። ከኢቲቪ ዳጉ የውይይት ፕሮግራም ጋር ቆይታ ያደረጉት በኦሮሚያ ክልል ግብርና ቢሮ የሰብል ልማት ዳይሬክተር አቶ ሙስጠፋ ሁሴን በክልሉ ለመርእርሻ የመሬት ዝግጅት መደረጉን ገልጸዋል። በክልሉ ለመረርሻም ከ10.8 ሚሊዮን በላይ ሄክታር መሬት በሰብል ለመሸፈን መታቀዱን ጠቅሰው 368 ሚሊዮን ኩንታል ምርት ለማግኘት መታቀዱን አስታውቀዋል። ዘንድሮ የመሬት ዝግጅትን በተመለከተ ኦልሬዲ ከ10.8 ሚሊዮን ሄክታር በላይ ነው። ዘንድሮ በተለያዩ ሰብሎች እንሸፍናለን ብለን አቅደን እየሰራን ያለ ነው። ከ10.8 ሚሊዮን ውስጥ እስካሁን የተረሰው ስ ወደ 7.8 ሚሊዮን ሄክታር ታርሷል። ውስጥ ይሄ ከ73 በላይ አንደኛ ዙር ታርሰዋል ማለት ነው። ከዚህ ውስጥ ኦልሞስት ወደ ሁለት ነጥብ አምስት የሚሆነው በትራክተር ነው የታረሰው። ይሄም ግብርና ለማዘመን በጣም አስተዋጽኦ ስለሚኖረው ምርትና ምርታማነትን ለመጨመር ትልቅ አስተዋጽኦ ስለሚኖር እዚህ ላይ እንደ ዋና ኢኒሽቲቭ ይዘን እየሰራን ያለ ነው። በአማራ ክልል ግብርና ቢሮ የሰብል ልማት ዳይሬክተር ዶክተር ማንደፍሮ አስላከ በበኩላቸውም በክልሉ ለ2017-18 ዓ ም የምርት ዘመን የመረ እርሻ ዝግጅት ስራዎች መሰራታቸውን ተናግረዋል። ምርትና ምርታማነትን ለማሳደግም የግብርና ቴክኖሎጂን ጨምሮ በርካታ ስራዎች እየተከናወኑ ነው ብለዋል። ከተለመደው የበሬ እርሻ አርሶ አደሩ በሂደት ወደ ትራክተር እርሻ እንዲገባ ከማድረግ አንጻር ኦልሞስት ከዚህ ከ54 ሚሊዮን ሄክታሩ ወደ 981 ሺህ ሄክታሩን በትራክተር ለማረስ አቅደን የገባንበት ሁኔታ ነው ያለው። አፈጻጸሙም ጥሩ ነው። አፈጻጸሙም ኦልሞስት አሁን ላይ ወደ 360 ሺህ ሄክታር በትራክተር የታረሰበት ሁኔታ ነው ያለው። በሲዳማ ክልል የእርሻና ተፈጥሮ ሀብት ልማት ቢሮ የእርሻ ዘርፍ ምክትል ኃላፊ አቶ ባንጉ በቀለ በምር ወቅቱ ምርትና ምርታማነትን ለማሳደግ ለአርሶ አደሩ የቴክኖሎጂና የግብዓት ስርጭት እየተደረገ መሆኑን ገልጸዋል። 2018 የሚያስፈልገን የማዳበሪያ እስከ 300 ሺህ ኩንታል በላይ ነው። ከዛ ውስጥ አሁን እሱ የዓመት ሆኖ አሁን ለመር የሚያስፈልገን ከበልግም ወደዚህ የተላለፈ አለ ወደ 160 ኩንታል በላይ ነው። እስካሁን ድረስ ኦሎሞስት ከ80 ፐርሰንት በላይ አሰራጭተናል። በዘንድሮ 201718 ዓ ም የመር እርሻም ወቅት እንደ ሀገር 21 ሚሊዮን ሄክታር መሬት በማልማት ከ690 ሚሊዮን በላይ ኩንታል ሰብል ለመሰብሰብም ታቅዷል። በጋምቤላ ክልል የ12ኛ ክፍል ማጠናቀቂያ ፈተናን በበይነ መረብ ለመውሰድ የሚያስችል ልምምድ ማድረጋቸውን የዘንድሮ ተፈታኝ ተማሪዎች ተናገሩ። ተማሪዎቹ ለተሻለ ውጤት ለማምጣት መዘጋጀታቸውንም ነው የገለጹት። የክልሉ ትምህርት ቢሮ በበኩሉ ተማሪዎች የተሻለ ውጤት በማብቃት የሚያግዝ ቅድመ ዝግጅት መደረጉንም አስታውቋል። ሚፍታ አብዱልቃድር ተጨማሪ አለው። ተማሪ ወጥ ኦቦንግና ያሬድ ጌታቸው በጋምቤላ ክልል የዘንድሮውን የአስራ ሁለተኛ ክፍል መልቀቂያ ፈተና ከሚወስዱ ተማሪዎች መካከል ናቸው። ፈተናው እየተቃረበ መምጣቱን ተከትሎ ያሬድና ወጥ ካላቸው ጊዜ አብዛኛውን በቤት መጽሐፍት ያሳልፋሉ። በተቻለ መጠን ደግሞ ለዚህ ፈተና እየተዘጋጀን ነው እና ከምንም በላይ ዋና ዓላማዬ ጥሩ ውጤት አምጥቼ ቤተሰቤንም ለዚህ ትምህርት ቤቴንም ሀገሬን ማስጠራት ብቁ ዜጋ ለመሆን ነው ፍላጎቴ አሁን ደግሞ እዚ ላይብረሪ እየመጣን እያጠናን እንገኛለን። እየተዘጋጀን ጥያቄ እየሰራን ሰኞ እስከ ቅዳሜ ነው እዚ የምናጠናው እና እንደዚህ ነው እና በተቻለ መጠን እየተዘጋጀን ነው። አንድ ላይ ጥያቄ አንዳንድ ጊዜ እንሰራለን። በተለያዩ መጽሐፎችን ተጠቅመን ጥያቄዎችን በመስራት እየሰረን እንገኛለን። የአስራ ሁለተኛ ክፍል ኢንትራንስ ፈተና ከአራት መቶ በላይ ማምጣት ዝግጅት እያደረጉ ይገኛሉ። ትምህርት ሚኒስቴር አዲስ የምዘና ስርዓትን ተግባራዊ ማድረጉን ተከትሎ በተያዘው ዓመት እንደ ሀገር ከ600 ሺህ በላይ ተማሪዎች የ12ተኛ ክፍል ብሔራዊ መልቀቂያ ፈተናን ይወስዳሉ። ከነዛ ተማሪዎች ውስጥ 150 ሺህ ያህሉ በበይነ መረብ ፈተናቸውን የሚወስዱ ናቸው። ይህ ደግሞ በየዓመቱ በበይነ መረብ ፈተናውን የሚወስዱ ተማሪዎች ቁጥር እየጨመረ መምጣቱን የሚያሳይ ሲሆን፣ ስርቆት፣ ፈተናን ኮሪጆ ማለፍ እንደማይቻል እየተወሰደ ያለውን እርምጃ የሚያጠናክር መሆኑንም በዚህ በጋምቤላ ክልል በኢሌቾ ሁለተኛ ደረጃ ትምህርት ቤት ተገኝተን ያነጋገርናቸው ተማሪዎች ነግረውናል። በአሁኑ ላይ ኦንላይን ላይ ነው የምንወስደው እና ጥሩ ውጤት ለማምጣት ደግሞ የግድ መስራት ስለሚጠበቅብኝ ያነጋረመ ያ ከትምህርት ቤቱ ድጋፉ እየተደረገልን ነው። ያው ኮምፒውተሩም አንዳንድ ኔትወርኩም ያስቸግራል እንጂ በሳምንትም እስከ ባለፈው ሳምንት ስንወስድ ነበረ። ኦንላይን መሆኑ በጣም ጥሩ ነው ብዬ ያስባሉ። ከአሁን በኋላ መስረቅ የለም። እሱማ ሌብነት የለም ሁሉም የራሱ መስራት ስላለበት። የጋምቤላ ክልል ትምህርት ቢሮ ኃላፊ አቶ ኮኞ ኬሎ በክልሉ ከ12600 በላይ ተማሪዎች የ12ኛ ክፍል ብሔራዊ ፈተናን በበይነ መረብ እና በወረቀት እንደሚወስዱ ተናግረዋል። የተማሪዎችን ውጤት ለማሻሻል የሚያስችሉ ተግባራት ሲከናወኑ መቆየታቸውንም ገልጸዋል። የ2016 የተማሪዎችን ውጤት በጣም አነስተኛ ውጤት ነበር የተመዘገበው። ኦልሞስ ከ11

ብዬ ትምህርት ቤቶች ከአንደኛ ስምስተር እስከ ሁለተኛ ስምስተር በበቂ ደረጃ ተሰጥቷል ለተማሪዎቹ ምናልባት የሚቀጥለው ውጤት ደግሞ ከ2016 ዓ.ም የተሻለ ውጤት ይመዘግባል ተብሎ ይጠበቃል ማለት ነው። በክልሉ በፈተናው ወቅት የመብራትና የኔትወርክ መቆራረጥ እንዳይፈጠር ከወዲሁ ጉዳዩ ከሚመለከታቸው አካላት ጋር ዝግጅት በመደረግ ላይ መሆኑም ተገልጿል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብድል ቃድር ከጋምቤላ። ከውጭ ወደ መረጥንላችሁ ጉዳይ ተሻግረናል። ሁለት መቶ አርባ ሁለት መንገደኞችን አሳፍሮ ከተከሰከሰው የህንድ አውሮፕላን ሁለት ሰዎች በሕይወት መትረፋቸው ተገለጸ። የህንድ መንገደኞች አውሮፕላን ከአህመባዳድ አውሮፕላን ማረፊያ ተነስቶ ወደ ለንደን በመብረር ላይ ያለ ባጋጠመው መከስከስ አደጋ ከሁለት መቶ በላይ ሰዎች መሞታቸው ተገልጿል። ከህንድ ከአህመድ አባድ አውሮፕላን ማረፊያ ወደ ለንደን ጌትዊክ ከአውሮፕላን ማረፊያ እያቀና የነበረው አውሮፕላኑ ከአየር መንገዱ በቅርብ ርቀት ላይ መከስከሱ ነው የተነገረው። የአደጋውን መንስኤ በማጣራት ዝርዝር መረጃዎችም በቀጣይነት እንደሚሰጥ አየር መንገዱ መግለጹንም ሮይተርስ ዘግቧል።